ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማይ ተመልካቾቻችን ለእለቱ የያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያ ማንኳር መረጃዎቹን ኢትዮጵያ በትጥቅ የታገዘ ግጭት ከሚካሄድባቸው በሚሊዮን የሚቆጠሩ የሰው ህይወት ከተቃወሰባቸው ኢራቅ፣ ሱዳን፣ ደቡብ ሱዳን፣ ሶሪያ፣ ዩክሬን የመሳሰሉ አገሮች ተርታ መመደቧ ተነገረ። ቀዳሚ መረጃችን ነው። በአማራ ክልል በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚደረጉ ውጊያዎች ዛሬም ተጠናክረው ቀጥለዋል። የአማራን ክልል በአብዛኛው ሰላማዊ አደረግ ነው የሚሉት የክልሉ ርዕሰ መስተዳደር አረጋ ከበደ ደግሞ መልሰው ጦርኛ ትውልድ እየተፈጠረ ነው ይላሉ። የተለያዩ የክልሉ አካባቢዎች ሕጻናት የፋኖ ኃይሎችን መሪዎች ስም ደጋግሞ ሲጠሩ መስማት የተለመደ መሆኑን ተከትሎ አቶ አረጋ ከበደ ሕጻናት መሆን የምንፈልገው ታጣቂ ነው እያሉን ነው ሲሉ ብሶታቸውን ተናግረዋል። ሌላኛው መረጃችን ነው። በኤርትራ ድንበር አካባቢ የድሮን ጥቃቶች ተፈጸሙ። ጥቃቱ በአውሮፕላን ማረፊያና ነዳጅ ማጠራቀሚያ ላይ ያነጣጠረ እንደሆነ ቢቢሲ ዘግቧል። በዜናችን ይዘነዋል። አሜሪካው ፕሬዚዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸውን ተከትሎ ቁጣ ተቀዝቅሷል። ሌላኛው መረጃችን ነው። ለመደናይ የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡት በትትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በኢትዮጵያ ከፍርድ ቤት ትዛዝ ከሕግ ውጭ የሚፈጸሙ ግድያዎች መንግስት እንደሚክድ በሚፈጸሙ የመብት ጥሰቶች ላይም እርምጃ ለመውሰድ ያለው ፍላጎት ዝቅተኛ መሆኑ ተነገረ። አምኒስቲ ኢንተርናሽናል የሀገሮች የሰብአዊ መብት ቁመናን በተመለከተ ከቀናት በፊት ይፋ ባደረገው ሪፖርት ኢትዮጵያን በትጥቅ የታገዘ ግጭት ከሚካሄድባቸው በሚሊዮን የሚቆጠሩ የሰዎች ህይወት ከተቃወሰባቸው ኢራቅ፣ ሱዳን፣ ደቡብ ሱዳን፣ ሶሪያ፣ ዩክሬን የመሳሰሉ ሀገሮች ተርታ መድቧታል። አምኒስቲ ከሰሞኑ ይፋ ባደረገው ባለ አራት መቶ አስር ገጽ ሪፖርት የኢትዮጵያው ጠቅላይ ሚኒስትር መንግስታቸው በአማራ ክልል በመከላከያ ሰራዊት እየተፈጸሙ ያሉ ከህግና ከፍርድ ቤት ውጭ የሚፈጸሙ ግድያዎችን እየካዱ ነው ብሏል። ፍትህ ለማስፈን ፈጸሙ የሚባሉ ወንጀሎችን ከመካድ ባለፈ መንግስት ትርጉም ያለው እርምጃ አለመውሰዱን አስታውቋል። የመንግስት ባለስልጣናት ወንጀል የፈጸሙ አካላት በህግ መሰረት ተጠያቂ እንዲሆኑ ለማድረግ ምንም አይነት እርምጃ እንደማይወስዱ፣ ተጎጂዎችም እውነትና ፍትህ የማግኘት መብታቸውን መነፈጋቸውን ገልጿል። በሴቶችና እና በልጃገረዶች ላይ ከሚፈጸሙ ፆታዊ ጥቃቶች በተጨማሪ ከግጭት ጋር የተገናኙ ፆታዊ ጥቃቶች እየጨመሩ መሆናቸውን የገለጸው ሪፖርቱ በጅምላ የማሰር ድርጊት መኖሩን ነገር ግን የመንግስት አካላት በቁጥጥር ስር የዋሉ ዜጎችን በ48 ሰዓታት ውስጥ ፍርድ ቤት እንዲቀርቡ የሚደነገገውን የኢትዮጵያን ህግ መፈጸም እንደማይችሉ አብራርቷል። አማራ ክልል ዓለም አቀፍ የሰብአዊ መብቶችና የሰብአዊ አገልግሎቶች ህጎች እየተጣሱ መሆናቸውን ድርጅቱ አክሎ ገልጿል። የሰብአዊ መብት ተሟጋቾች ከሌሎች ዓለም አቀፍ የሰብአዊ መብት ተቋማት ጋር ለመገናኘት ወደ ውጭ ከሄዱ በኋላ ሲመለሱ ማስፈራሪያና ዛቻ ይገጥማቸዋልም ብሏል። የመብት ተሟጋቾች በተጓዙባቸው ሀገራት የሚገኙ የኢትዮጵያ መንግስት ባለስልጣናትና ዲፕሎማቶች ዛቻና ማስፈራሪያ እንደሚያደርሱባቸውም አምኒስቲ በሪፖርቱ አካቷል። መንግስት ባለስልጣናት የመናገር ነጻነትና በሰላማዊ መንገድ የመሰብሰብ መብት ላይ ጫና እንደሚያሳድረው የሰብአዊ መብት ተሟጋቾችን ማዋከብ፣ ማስፈራራት፣ በአማራ ክልልም ኢንተርኔት ማቋረጥ ላይ መሳተፋቸውን በሪፖርቱ ጠቅሷል። ሪፖርቱ ጋዜጠኞች የማህበረሰብ አንቂዎች የሰብአዊ መብት ተሟጋቾች አርቲስቶች በኃይል በቁጥጥር ስር እንደሚውሉና የተወሰኑትም አገር ለቀው ለመሰደድ መገደዳቸውን ገልጿል ድርጅቱ ጆርጂያ ሃንጋሪን ጨምሮ የመደራጀት መብት ከተገደበባቸው 15 ሀገሮች ውስጥ ኢትዮጵያን መድቧታል በኢትዮጵያ በማህበራዊ ጉዳይ ምክንያት የሰብአዊ መብት ጥሰት የገጠማቸው ተጎጆዎች ፌስቡክን ተጠያቂ ለማድረግ የጀመሩት ጥረት በአሁንታዊ የሚወሰድ ጉዳይ መሆኑን ጠቅሶ ከዚህ ቀደም ተደፍራ የተገደለችው የሰባት ዓመት ሕፃን ፌቨን በሴቶች ላይ የቀጠለ ጾታዊ ጥቃት መኖሩን ማሳያ ናት ብሏል። በመንግስት ኃይሎችና በታጣቂ ኃይሎች የሚፈጸሙ ህገወጥ ጥቃቶችና ግድያዎች ከታዩባቸው 11 ሀገሮች መካከል የተመደበችው ኢትዮጵያ በአየር ላይ ድብደባ፣ በድሮን የሚፈጸሙ ጥቃቶች በሀገሮቹ የተፈጸሙ የሰብአዊ መብት ጥሰቶች መሆናቸውን በሪፖርቱ ተመላክቷል። ባለፈው ዓመት የአፍሪካ የሰብአዊ የሰዎች መብት ኮሚሽን የቴሌኮሙኒኬሽን የኢንተርኔት አገልግሎት እንዳይቋረጥ ያደረገውን ጥሪ ችላ ካሉ አስር የአፍሪካ ሀገሮች ተርታ ኢትዮጵያ የተመደበች ሲሆን የአገልግሎቱ መቋረጥ ያስቸኳይ ጊዜ ድጋፍና ሰብአዊ እርዳታን ለማቅረብ የሚደረግ ጥረትን አስተጓጉሏል ሲልም ወቀሳ አቅርቧል። በተከታዩ መረጃችን በአማራ ክልል በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራን ክልል በአብዛኛው ሰላማዊ አደረግ ነው የሚሉት የክልሉ ርዕሰ መስተዳደር አረጋ ከበደ ደግሞ መልሰው ጦረኛ ትውልድ እየተፈጠረ ነው ይላሉ። በክልሉ የተለያዩ አካባቢዎች ጥቃቶች እንደቀጠሉ ሲሆን በተለይ ያገዛዙ ኃይል የፋኖ ኃይሎች ጠንካራ ይዞታዎች ናቸው ባላቸው ቀጥናዎች ላይ ዘመቻውን ሲያጠናክር፣ የፋኖ ኃይሎች በበኩላቸው በመንግስት ወታደራዊ ካምፕ ላይ ጥቃት መክፈታቸውንና ከፍተኛ ሰብአዊ ጉዳት ማድረሳቸውን የዜና ምንጮች ጠቅሰዋል። አገዛዙ ወታደር የሰሜን አቸፈር ወረዳ ሳንከር ትምህርት ቤትን ካምፕ አድርጎ ከቆየ በኋላ አካባቢውን ለቆ ሲወጣ ትምህርት ቤቱን አውድሞ መውጣቱም ተነግሯል። በተያያዘ በአዊ ዞን ከዳንግላ አቅራቢያ ጉንበሪ በተባለ ቦታ በያዘው ቀጠና ጃዊ ከፍንደቃ እምብዛም በማይረቅ ቦታ በተፈጸሙ ጥቃቶች ደግሞ ሰብአዊ ጉዳት ያደረሱ መሆናቸው ተነግሯል። በምዕራብ ጎንደር መተማ በትናንትናው ዕለትና ዛሬ ረፋት ድረስም የተኩስ ልውጦች ሲደረጉ እንደነበረ ተነግሯል። በሰሜን ወሎ ጉባላፍቶ ሀራ ተብሎ በሚጠራ አካባቢም እንዲሁ የመንግስት ኃይሎች ላይ ጥቃት ደርሷል። የአማራን ክልል በአብዛኛው ሰላማዊ አደረግ ነው የሚሉት የክልሉ ርዕሰ መስተዳደር አረጋ ከበደ ደግሞ መልሰው ጦረኛ ትውልድ እየተፈጠረ ነው ይላሉ። የተለያዩ የክልሉ አካባቢዎች ህጻናት የፋኖ ኃይሎች መሪዎችን ስም ደጋግመው ሲጠሩ የተለመደ መሆኑን ተከትሎ አቶ አረጋ ከበደ ህጻናት ወደፊት መሆን የምንፈልገው ታጣቂ ነው እያሉን ነው ሲሉ ብሶታቸውን ተናግረዋል። ብልጽግና አገዛዝ ባለፉት ሰባት ዓመታት ሀገሪቱን የጦር ሜዳ አድርጎ ህጻናትም ይህንኑ እንዳራያ እንዲመለከቱት አድርጓል። ደብረት ጽዮን ገብረ ሚካኤል የሚመሩት የህዝባዊ ወያነ ሓርነት ትግራይ ህዋ ቡድን የፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን እና ሰፋሪዎችን በአስቸኳይ እንዲያስወጣ ዛሬ ባወጣው መግለጫ በድጋሚ ጠይቋል። ቡድኑ ተቀዳሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስ፣ የህዝቡን ህልውና ማረጋገጥ መሆኑን በመግለጫው ጠቅሷል። የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል ያለው ቡድኑ ጌታቸው ረዳ የሚመሩት ሌላኛው የህዝባዊ ወያነ ሓርነት ትግራይ ህዋ ቡድን ለትግራይ ህዝብ ህልውና ጠንቅ የሆኑ ኃይሎች ጋር በመተባበር የህዝቡን አቅም በማዳክም ላይ ይገኛል በማለትም ከሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸውን ተከትሎ ከካቶሊክ እምነት ተከታዩ ዘንድ ቅሬታን አስከተለባቸው። ይህ ምስል በነጩ ቤተ መንግስት ይፋዊ ማህበራዊ ሚዲያዎች የተጋራ ሲሆን የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሐዘናቸውን እየገልጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ እያሉ ነው። ኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ደግሞ ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፊዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዚዳንት አይደሉም። የቀድሞ ፕሬዚዳንት ጆ ባይደን ከአመታት በፊት በታምፓ ፍሎሪዳ፣ የጽንስ ማቋረጥ በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይም ሲያማትቡ መ ታይታቸው ቁጣን ቀስቅሶ እንደነበር አይዘነጋም። የቫቲካን ቃል አቀባይ ማቴዎ ቡሩኒ ቅዳሜ ለት ትራምፕ ስላጋሩት ምስል የቤተ ክርስቲያኗ አቋምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡ ጀምሮ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ እንደሆነችም ተነግሯል። ውድና የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑ በመጠየቅ እሰናበታለሁ። በመላው ዓለም ለሚኖሩ የሰው ልጆች ሁሉ ሰላም ይሆን። ቸር ያሰማን። ሻሎም